ከመተሽ በእኛ ጋር እንድትገናኝ ያድርግሽ። ዲቦም እንደዛው፣ ሱትም እንደዛው። ቤታ ታምጣሽ፣ ቤና መርግኝ፣ ቤታ ታምጣሽ። እኔ ደግሞ በጣም ምርጥ ባል ያላት በቃ ቀይ መስመር የማይነካ ባልና ያለ ጉጭ አየጫል ዕድሜ የጤና ይስጠው። ስራም ተባባሪም በጣም አጋዥም ስለሆነ እድሜ የጤና የስጣች ሁሉንም። አሁን ደግሞ እሺ አሁን ቤታዬ ጉቺ እኮ በኋላ ነው የመጣችው። እንግዲህ የኔ ቤታዬ፣ የኔ አበባ፣ የኔ መከታ በሁሉ ነገር ከፊት የምትቆሚልኝ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እንደዚህ የፈካ ሁሌ ፍንድቅቅ እምትይ እንደዚህ አይነት አበባ የሆነ ህይወት ይስጥሽ። አሜን ነው። ቢጫው ለእሷ ነው። በቃ ፒንኩ ለቤታዮ፣ ቢጫው ለዲቦራ ተብሎ ቡና እና ቤታ በጣም መወደሽን ማከብርሽ በእውነት የእኔ ቦድባጃ። በጣም መልካም ሰው ናት። ልቧ ቅን ነው። በጣም ነዛም ነው። እኔ ጋር አንድ ቀን በክፉ ነገር ተነጋግረን አናውቅም እዚህ ሚዲያ ላይ አንድ ቀን

አሜን በሉ። እድሜና ጤና ይስጣችሁ፣ ከሰው በላይ ያውላችሁ፣ የዕድሜ ጸጋ፣ የጤና ካባ ያልብሳችሁ፣ ወጥታችሁ ግቡ፣ ተኝታችሁ ንቁ፣ አግኙ ሰጪ አርጋችሁ ተቀባይ እንዳትሆኑ፣ ያያችሁ ይውደዳችሁ። አሜን ያላችሁ ይሰማ ግንባራችሁ ይፈራ ያያችሁ ይደንግጥ የረገጣችሁት ይለምልም የነካችሁት ይባረክ ከሴት ምቀኛ ከወንድ ሸረኛ ይጠብቃችሁ። ያገኛችሁ ያን ኤርትራውያን ሁሉ መድኃኒዓለም ሰማይና ምድርን የዘረጋው አምላክ ጥላ ከለላ፣ ዋስጠበቃ ይሁናችሁ። አሜን። በክፉ የሚያስባችሁ አይኑን ጭለማቁን ቄጤማ ያርግላችሁ። አልፎ መሄድ ይሁንላችሁ። ከሰው በላይ ዋሉ። አማጣችሁ ሰጪ ያርጋችሁ። የቱን ልስጥ ብላ መርጣችሁ ስጡ። ምን ልስጥ አያሰኛችሁ። ምርኳችሁ ይመለስ። በህይወታችሁ ጣልቃ ይግባ። በመንገዳችሁ ጣልቃ ይግባ። በመውጣት መግባታችሁ ጣልቃ ይግባ። በትዳራችሁ በልጆቻችሁ በቢዝነሳችሁ፣ መድሃኒ ዓለም ከፊታችሁ ይቅደም። አትገኙ ያያችሁን መድሃኒ ዓለም ይኸው ዕድሜና ጤና ይስጣችሁ። ከርታችሁ ግቡ። እህቶቼ አትጡ፣ ሰጪ አርጋችሁ። ሁሌም ደስተኛ ሆናችሁ ኑሩ። ያማረውን ለእናንተ ጥያቄያችሁ ይመለስ። ያው ክፉ አያገኛችሁ። በደስታ በዓለም ኑሩ። ያልወለዳችሁ ውለዱ፣ ያላገባችሁ አግቡ፣ ያገባችሁ ትዳራችሁ ይባረክ። ያልወለዳችሁ ለውሻም፣ ለድመትም፣ ለፍየልም፣ ለበግም ሰጥቷል መድኃኒዓለም ይስጣችሁ። አቅፋችሁ ወልዳችሁ ምትስሙ ያርጋችሁ። ሳሙ ወልዳችሁ ተደሰቱባላሁ እንደማሪ ውደዳችሁ ተደሰቱ። ህይወታችሁ ምርኳችሁ ይመለስ። ለቅሶ በመከራ አገራችሁ እንዳገቡ ከድንገተኛ አደጋ ከሚወራው ከሚፈራው ሁሉ መድኃኒዓለም ይጠብቃችሁ። ደስ ይበላችሁ፣ በደስታ ኑሩ። በደሰቱ ብያለው። በ2024ም የጠየቃችሁት 2025 አይለፋችሁ። እግዚአብሔር ይጎብኛችሁ። አሜን። የታሰሩትን ያስፈታልን፣ የታመሙትን ይማርልን፣ የሞቱት ነፍሳቸው ይማር። ያስደስታችሁ በደስታችሁ ከፍ ድምቅ በሉ እና የቀዳሁት ነው። የሚናኝ አሜን ስትሉ የሆነላችሁ አሜን አሜን። ቤታየው እንዴት እንዳማረባችሁ። ምን ሰርጋለን እንዴ ዛሬ? የዲቦራ የምር እኔ የሆነ አላደን ሞቤት አዲስ የሆነ በቃ ነው የምትመስሊ ባርኩ፣ ባርኩ ቤቱን በጊፍት ባርኩ። ያው አበላሸሽብኝ። ጉቺ በቃ በገባይ ቦታ የቁጥር ባርኩ፣ ባርኩ፣ ባርኩ፣ ባርኩ ቤቱን ባርኩ፣ በጊፍት ሌሽ ማለሽ ነው የማትባርኩት ባርኩ። ዕጣን፣ ዕጣን ጨምሪ።

እኩል የሆነ ጀበና ነው የተሰጠሽ። ታማጣሽ ጋይስ ጀበናው ከሳሪ ነው መሰለኝ የተገዛው። ሳሪ ከጀበናው ነው ችግሩ፣ እንጂ ተይ እንጂ ጉቺዬ ጀበናውማ ከእኔ። በስመ አብ ወለመንፈስ ቅዱስ ላስቃችሁ ፈልጌ ነው።

ጉሲ ቡና እየጠጣሽ እንዳይሆና እንዳልኩት። አዎ እሺ። አቤቱ አቤቱ፣ ወግ ነው ቤት እንዳይቀር። አቤቱ ወግ ነው ምን ማባሻ ሁሉ መርቃችሁ አሁንም ታውራ እንደ ቆይ እስኪ እረፍት አድርግበት። የጉቺ መርቃቹ አንደኛ ነው። በስ ማባሻ ነው እንዴ? እና እንደዚህ እያጫጫስኩ እየመረኩ እኮ ነው ዲያስፖራውን። ጠዋት ጠዋት ኪሱም ማስገባው በስመ አብ ብሎ ሲነቃ እኔ ቤት ነው ብሩንም የጨርሰው። እንዴ ጥሩ ነገር እኮ ከሰው ይማራል። ቤቱን በጊፍት ባርኩ እያልን እኮ እየተባርረቱ በጊፍት በጊፍት ባርኩ። ቤታችን በጊፍት እየተባረከ ነው። ቤቱን ባርኩ ዲቦራ፣ እዚህ ቤት ችግሩ ሙዚቃ አይከፍቱም። ማሪ ቆይ ቆይ፣ ዘፈን ከቆይ ቆይ፣ የዳንስ ዘፈን ዳከፍች እንዶ በፈጣሪ ዳንስ መብራቱ